በስም አብ ወወልድ መንፈስ ቅዱስ አህዶ አምላክ አሜን። በስም አብ ወወልድ መንፈስ ቅዱስ አህዶ አምላክ አሜን። በስም አብ ወወልድ መንፈስ ቅዱስ አህዶ አምላክ አሜን። ስንክሳር ዘወርሀ መስከረም ሀያ አምስት አንድ አምላክ በሚሆን በአብ ወወልድ መንፈስ ቅዱስ ስም መስከረም ሀያ አምስት በዚች ቀን ታላቁ ነቢይ ዮናስ አረፈ። ይህም እውነተኛ ነቢይ ዮናስ የሲዶና ክፍል በምትሆን ሰራፕታ በምትባል ሀገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስን ከሙታን ለይቶ ያስነሳው ኤልያስንም ያገለገለውና የትንቢት ጸጋ የተሰጠው ነው። ከዚህም በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ ሀገር ሄደህ ሀገራቸው እስከ ሶስት ቀን ድረስ ትጠፋለች ብለህ አስተምር ብሎ አዘዘው። እግዚአብሔር ይህን ባለው ጊዜ ዮናስ በልቦ እንዲህ ብሎ አሰበ። እግዚአብሔር ሊያጠፋቸው ቢወድ ኖሮ ሄደህ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር ማሕሪ ነውና ሲምራቸው እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል እፈራለሁ። ከቶ ትምህርቴን አይቀበሉኝም ወይም ይገሉኛል። ወደዚች ሀገርም ሄጄ እንዳላስተምር ከእግዚአብሔር ፊት ብኮበልልና ብታጣ ይሻለኛል። ወንድሞች ሆይ፣ ከፈጣሪው ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋልን? ይህስ ዮናስ የእስራኤልን ልጆች ከሚያስተምሩ ነቢያት ውስጥ ሲሆን ይህን ያውቅ ያውቅምን? ነገር ግን እግዚአብሔር በረቀቀ ጥበቡ ይህን አደረገ እንጂ የዮናስ በአሳ አንበሪ ሆድ ውስጥ ሶስት መዓል ሶስት ሌሊት አድሮ መውጣት መድኃኒታችን በመቃብር ሆድ ሶስት መዓል ሶስት ሌሊት አድሮ ከዚህ በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከአሳ አንበሪ ሆድ ያለ ምንም ጥፋት እንደወጣ እንዲሁ መድኃኒታችን ያለመለወጥ ተነስቷልና እንዲህም ሆነ። ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ ሀገር ሊሄድ ተነሳ። ወደ ኢዮጵያ ሀገርም ወርዶ ወደ ተርሴስ ሀገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። ከእግዚአብሔር ፊት ኮብሏልና ከእርሱ ጋር ወደ ተርሴስ ሲሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ነፋስ ወደ ባህር አመጣ። የባህሩን ማዕበል ከፍ ከፍ አለ። መርከባቸውም ሊሰበር ቀረበ። ቀዛፊዎችም ፈርተው ወደ ጣዖቶቻቸው ጮሁ። መርከባቸውም ይቀላቸው ዘንድ ገንዘባቸውን፣ እቃቸውን አውጥተው ወደ ባህር ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሰ መሀመሩ ወርዶ ተኝቶ ያንኮራፋ ነበር። መርከቡንም የሚቀዝ ቀዛፊ ወደ እርሱ ወርዶ ምን ያስተኛሃል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተ ፈጣሪን ስም ጥራ አለው። ይህች መከራ ያገኘችን ስለማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳቸው ንውጣ እንጣጣል ተባባሉ። በተጣጣሉም ጊዜ የጣ በዮናስ ወጣበት። እነርሱም ይህች መከራ ያገኘችን በማናችን ኃጢአት እንደሆነ ንገረን። አንተስ የምታመልከው ምንድን ነው? ከወዴትስ መጣ? ሀገርህ የት ነው? ወዴትስ ትሄዳለ? በማንስ ወገንስ ማን ነው? አሉት። ዮናስ ዮናስም እኔስ የእግዚአብሔር ባሪያው እብራዊ ነኝ፣ ፈጣሪም ምድርና ሰማይን ባህሩንና የብሱን የፈጠረ እግዚአብሔር ነው አላቸው። እነዚህም ሰዎች ታላቅ ፍርሃትን ፈርተው ምን አድርግሃል አሉት። እሱ ነግሯቸዋልና ከእግዚአብሔር ፊት ኮብልሎ እንደሄደ እነርሱም አወቁት። ባህሩ አይታወክ ባህሩ ይታወቅ ነበርና ታላቅ ማዕበልም ተነስቶ ነበርና ባህሩ ይተወን ዘንድ እንግዲህ ምን እናድርግ? አሉት። ዮናስም አንስታቸው ወደ ባህር ጣሉኝ፣ ባህሩም ይተዋችኋል። ይህ ታላቅ ማዕበል ሞገድ የመጣባቸው በእኔ ምክንያት እንደሆነ አውቃለሁ አላቸው። ባህሪቱ ታውካለችና ማዕበሊቱም በእነሳቸው ትነሳለችና እነዚያ ሰዎች ወደ ምድር ሊመለሱ ወደዱ፣ ነገር ግን ተሳናቸው። ሁሉም አንድ ሆነ፣ ወደ እግዚአብሔር ጮሁ። አቤቱ ስለዚህ ሰው በእውነት ልታጠፋን አይገባህም፣ አቤቱ እንደ ወደድ አድርገሃልና፣ የጻድቅ ሰው ደም እንዳታደርግብን አሉ። ከዚህም በኋላ ዮናስን አንስተው ወደ ባህር ጣሉት። ባህርም ድርጎዋን ተቀብላ ጸጥ አለች። እነዛም ሰዎች እግዚአብሔርን ፈሩት። ለእርሱም መስዋዕትን ሰዉ፣ ስእለትን ተሳሉ። እግዚአብሔር ታላቅ አሳ አንበሪን ዮናስን ይውጠው ዘንድ አዘዘው። ዮናስን በአሳ አንበሪ ሆድ ሶስት መዓልት ሶስት ሌሊት ኖረ። ዮናስን በአንበሪ ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህም በኋላ በነነዌ አገር በኩል ያ አሳ አንበሪ ዮናስን ወደ የብስ ምድር ተፋው። እግዚአብሔርም ቃሉ ዳግመኛ ወደ ዮናስ መጣ ቀድሞ አስተምር ብሎ እንደነገርኩ ወደ ታላቂቱ የነኑዌ ሀገር ተነስተ ሄደ አስተምራቸው አለው። ዮናስም እግዚአብሔር አስተምር ብሎ እንደነገረው ተነስቶ ወደ ነኑዌ ሄደ። ነኑዌ ግን ለእግዚአብሔር ታላቅ ሀገር ናት። በዙሪያ ያለ ቅጽሯም ከበር እስከ በር ድረስ በእግር የሶስት ቀን ጎዳና ነው። ወደ ከተማዋም ሊገባ ደርሶ ያንድ ቀን መንገድ ሲቀረው ነኔዌ እስከ ሶስት ቀን ትጠፋለች ብሎ አስተማረ። የነኔዌ ሰዎች በእግዚአብሔር ቃል አመኑ። ጾምን እንጹም ብለው አዋጅ ነገሩ። የክት ልብሳቸውንም ትተው ማቅ ምንጣፍ፣ ትልቁንም ትንሹንም ለበሱ። የነኔዌ ንጉሥም ይህን ሰምቶ ከዙፋኑ ተነሳ። ልብሰ መንግሥቱንም ትቶ ማቅ ለበሰ። በአመድ በትቢያ ላይም ተቀመጠ። ሰዎችም ቢሆኑ ከብቶች ምንም ምን አይብሉ፣ ትልልቆችም ትንንሾችም አይጠጡ፣ እንሰሶችም ወደ ሳር አይሰማሩ፣ ውሃም አይጠጡ ብሎ አዋጅ ነገረ። እግዚአብሔርም ከክፉ ስራቸው እንደ ተመለሱ አይቶ በእነርሱ ላይ ያደርገው ዘንድ ከተናገረው ክፉ ነገር ተመለሰ፣ በእነርሱ ላይም ክፉ ጥፋትን አላደረገም። ዮናስም ጽኑ ሐዘንን አዘነ ወደ ፈጣሪው እግዚአብሔርም እንዲህ ብሎ ለመነ። ጥንቱን በሀገር የሳለው እንዲህ ብዬ የተናገርሁ አይደለሁምን? አንተ ይቅር ባይ ርኅሩህ፣ ከመዓት የራቅህ ቸርነቴ የበዛ እውነተኛ የሆንክ ክፉ ነገርን ከማምጣት እንደምትመለስ አውቃለሁ። ስለዚህ ከአንተ ኮብልዬ ወደ ተርሴስ ሄዱ ነቢየ ሐሰት እየተባለ ከመኖር ሞት ይሻለኛልና፣ አቤቱ አሁን ነፍሴን ከስጋ ይለየት አለ። እግዚአብሔርም ዮናስን በዚህ ነገር አንተ እጅግ ታዝናለህን? አለው። እርሱም አዎን አዝናለሁ አለ። ከዚህም በኋላ ዮናስ ከከተማው ወጥቶ ከከተማው ውጭ ተቀመጠ። ጎጆም ለራሱ ሰራ። በአገር ላይ የሚደረገውን ነገር እስኪያይ ድረስ ከጥላዋ ስር ተቀመጠ። ይበቅል ዘንድ በዮናስ ራስ ላይ ይሸፍነው ዘንድ እግዚአብሔር ቅልን አዘዘ። ቅሉም በዚያን ጊዜ በቅሎ የዮናስን ራስ የፀሐይን ትኩሳት እንዳያሳምመው እንዳያሳምመው በዮናስ ራስ ላይ ሸፈነው። ነው ዮናስን በቅሊቱ መብቀል ታላቅ ደስታ አደረገ። እግዚአብሔርን በማግስቱ ትሉን ይምጣ ቅሉንም ይምታ ብሎ አዘዘ። ቅሊቱንም ቆረጣት። እርሷም ደረቀች። እግዚአብሔርም ፀሐይ በወጣ ጊዜ የሚያቃጥል ሐሩር ያለበት ነፋስ ይምጣ ብሎ ዳግመኛ አዘዘ። ነፋሱም መጥቶ የዮናስን ራስ አሳመመው። እርሱም አእምሮ እስከ ማጣት ደረሰ ደርሶ በልቦናውም ተበሳጭቶ ከመኖር መሞት ይሻላል አለ። እግዚአብሔርም ዮናስን በቅሊቱ መድረቅ እጅግ አዘንክን አለው። እርሱም አዎን ልሙት እስከ ማለት ደርሼ አዘንኩ አለ። እግዚአብሔርም አንተስ በአንድ ሌሊት በቅላ በአንዲት ሌሊት ለደረቀች ውሃ ላላጣሃት ላልደከምክባት ቅል ታዝናለህ፣ ቀኝና እግራቸውን ላለዩ ከአስራ ሁለት እልፍ የሚበዙ ሰዎች፣ እንዲሁም ብዙ እንሰሶች ላሉባት ታላቅ ሀገር ስለሆነች ለነነዌ አላዝንምን ከበደሉ ተመልሶ ንስሐ ለሚገባ እኔ መሐሪ ና ይቅር ባይነኝ ና አለው። ከዚህም በኋላ ዮናስ ተነስቶ ወደ አገሩ ተመልሶ በሰላም አረፈ። መላው ዕድሜውም መቶ ሰባ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ለዘላለም ትኖር አሚን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን መበል አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ቱጋሃን መላእክት ፍጹማን፣ ደናግል እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሚን።